ዛሬ ደግሞ ይህን የመሰለ በጣም የሚያምር ቆጆ የሆነ የበስቡሳ ሸሪአ አሰራር ነው ያመጣሁላችሁ። በእውነት ነው ምላችሁ በጣም በጣም ነው የምትወዱት። ቪዲዮን እስከ መጨረሻው እይዩት፣ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱኝ። በጣም ቀላል ነው። ወደ አሰራር ናዛለ። እሺ፣ በመጀመሪያ የሚያስፈልገን ሼር የፓኪስታኒ ዚጋን፣ እንደምትመለከቱት በደምብ አድርጌ ደቂቅ አድርጌዋለሁኝ። ቡኒ እስከሚሆን ድረስ ከለሩ እናምሰዋለን። ከለሩ ቡኒ ከሆነ በኋላ አንድ የሻይ ማንኪያ የሚሆን ቅቤ ጨምራለሁኝ የገበታ ቅቤ ማለት ነው። እሱን ጨምርና አወጣለሁ በጎን አድርገዋለሁ ማለት ነው። በጣም ቀላል ነው። የእውነት ነው የምላችሁ ቪዲዮ ጥር ምጥር ያው እንደምትመለከቱት አንድ ግሽጣ ጠቀማለሁኝ ግሽጣው በግሽጣው በዛው በእልባው በዛው ነው የምለካው ሁሉንም። ሁለት ኩብ ስሚድ ጠቀማለሁ ስሚዱን ማመስም አለማመስም ትችላላችሁ። በጣም ከሽኑ ከሆነ ብታመሱት በጣም ቆንጆ ነው። አንድ ኩብ ሁለት ኩብ ስሚድ፣ አንድ ኩብ የታመሰ ሐሊብ ፓውደር ወይ ደግሞ ወተቱ ፓውደሩን እንጠቀማለሁ። በዛው አንድ ኩብ ስኳር፣ አንድ ኩብ ውሃ፣ አንድ ኩብ ዘይት እንጠቀማለሁ። ትንሽ ፔኪንግ ፓውደር ጨምራለሁ፣ ጫው ጨምራላችሁ። በደንብ አድርገን ሁሉንም አንድ ላይ እናዋህደዋለን ማለት ነው። የእውነት የእውነት ነው የምላችሁ በአምስት ደቂቃ ውስጥ ቪዲዮ እንደምትመለከቱት በጣም አጭር ቪዲዮ ነው፣ ረዝም አድርጌ አይደለም የሰራሁት በጣም ቀላል ነው። በደንብ አድርገን እናዋህደዋለን። ሽታው የታመሰው ወተቱ ፓውደሩ እንዲሁም ደግሞ በጣም ከሽን ከሆነ የስሚዱ ሽታውን አጠይቁኝ። በጣም ቆንጆ ነው። የተጠቀምኩት ሸሪያ ፓኪስታን ይሄን ይመስላል። በደንብ እንትናጋለን። ለምንድን አላቅም፣ እንትኑ ካሜራው ብዙ ጽድት አይደለም፣ ይገባችኋል በደንብ አድርገን እንደዚህ ካዋሃድን በኋላ በጎን የሚጋግርበት ስኒ ያለኝ እዚ ጋር ስኒ ያለ ጤና ጨምርበታለሁ። ጤና ከሌላችሁ እናንተ ዘይት ወይም ደግሞ ቅቤ መቀባት ትችላላችሁ። ከታች የፈለጋችሁትን ነገር ማድረግ ትችላላችሁ። ግን ጤና በጣም ልዩ ጣዕም ይሰጣል። አብሮ ከበስቡሳው ጋራ ያዘጋጀነው ልጅ እዛ ላይ እንጨምራለን። እንደዚህ ከጨመርን በኋላ ከቅድም ያመስነውን ሸሪያውን ከላይ እንነሰንስበታለን ማለት ነው። ሞክሩት ሞክሩት እና መጨረሻ ላይ ኮሜንት አስቀምጡልኝ ትወድታላችሁም ብዬ አስባለሁ። ይህን ሁሉም ቦታ እንደዚህ እንደምትመለከቱት እናዳርሰዋለን ከላይ ማለት ነው። መጨረሻ ላይ እንዳትጨምሩት ከሊጡ ጋር አብራችሁ ነው መጨመር ያለባችሁ። ምክንያቱም መጨረሻ ላይ ከሆነ በስሎ ከወጣ በኋላ ከሆነ የምትጨምሩት አይያያዝላችሁም፣ ጥብቅ አይልም። አብረ ግን ከዚህ ከሊጡ ጋር ከሆነ ጥብቅ ይላል ማለት ነው። ስለዚህ ከሊጡ ጋር አድርጋችሁ ኦቭናችሁ ውስጥ በ180 እኔ ያደረኩት በ160 ዲግሪ ሴልሲየስ ላይ ያደረኩት ከታች ብቻ ነው፣ ለ35 ደቂቃ ብቻ ነው ያቆየሁት ኦቨን ላይ። እናንተ እንደ ኦቭናችሁ፣ በጣም ሀይ የሆነ ኦቨን አለ፣ በጣም እንደዚሁ ቅዝቅዝ ያለ ኦቨን አለ፣ እንደ ቤታችሁ። ከ35 ደቂቃ በኋላ ይህንን ይመስላል። ከላይ ለሁለት ደቂቃ ትንሽ አንተም ብየዋለሁ፣ ቀላ እንዲል በዚህ መልኩ አውጥቼ ላይ ትኩሱን እንዳወጣ ሀሊብ ንስትለ ወይ ደግሞ ኮንዲሽን መልክ ጨምርበታለሁ ማለት ነው። ይሄንንም እንደ ፍላጎታችሁ ነው። እናንተ ሌላ ሶስት ሰርታችሁ የምትወዱትን ሶስ መጠቀም ትችላላችሁ። ግዴታ ይሄንን አይደለም ግን እኔ ቤት ይሄንን ስለሆነ የሚፈልጉት ይሄን ጨምራለሁ ማለት ነው። ኮንዲሽን ሚልክ ወይ ደግሞ ሀሊብ ንስትለ የሚሉትን ማለት ነው በአረብኛ። ይህን ይመስላል። እንደዚህ ትኩሱ እንደዚህ በደንብ አድርገን ሁሉም ቦታ እንደዚህ ካዳረስ ነው በኋላ በደንብ ሆኖ እንዲጠጣው እናስቀምጠዋለን፣ እስከሚበርድ ድረስ እናስቀምጠዋለን ማለት ነው። ከበረደ በኋላ ይሄ ሁሉም ይጠፋል። ይህን ይመስላል ከበረደ በኋላ ማለት ነው። በጣም ነው የሚያምረው። የእውነት ነው የምላችሁ ከቡና ከገሀዋ አረቢ ጋር በጣም በጣም ነው የሚሄደው። አረቦች በጣም ይወዱታል። የመደም ቅመም የሆንሽ ይህን ሰርተሽ ለመዳብሽ በስጦታ መልክ ስጫት ልሻለሁ። እና በጣም በጣም ቆንጆ ነው። በጣም ነው የሚጣፍጠው የእውነት። በቃ ቃላት የለኝም። በተለይ እንደኔ ጣፋጭ ነገሮችን የምትወዱ ማለት ነው መስራትም መብላትም የምትወዱ እና በጣም በጣም በጣም ቆንጆ ነው። እንደምትወዱትም ደግሞ ተስፋ አደርጋለሁ። ለቤት ያዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ እንዲሁም ደግሞ ነባር ቤተሰቦች ላይክ፣ ሼር እያደረጋችው አይነው። በጣም እየጠፋሁ ነው፣ እመጣለው። ትንሽ ጠፋ ጠፋ እያልኩኝ ነው፣ እመጣለው። ይህንን ይመስላል። እንደምትወዱትም ተስፋ አደርጋለሁ። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ለምታበረታቱኝ ከልብ ነው የማመሰግነው። ሰርታችሁ ሞክሩት። ከሞከራችሁ በኋላ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በጣም ነው የሚጣፍጠው፣ ሞ ነው በጣም አጠይቁኝ። እንደዚህ ስትቆርሱ እራሱ በቃ የታመሰ ወተቱ ልዩ አድርጎታል እና በጣም ቆንጆ ነው። ሞክሮት እላችኋለሁ። የዛሬው ቪዲዮ ይህንን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ባይ ባይ።